በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በጸረ ሽብር ህግ ተከሰው በእስር ላይ የሚገኙ የሙስሊም ማህበረሰብ መሪዎችን ባለፈው ቅዳሜ ቃሊቲ ማረሚያ ቤት ሄደው መጠየቃቸውን የአዲስ አበባ ዘጋቢያችን ዮሐንስ ገብረ እግዚአብሔር ገልጾልናል። የእምነቱ ተከታዮች በማረሚያ ቤቱ ዙሪያ ባሉ መንደሮች ተሰብስበው ቢጠብቁም ሁሉንም ለማስተናገድ ጊዜው እንዳልበቃ ተነግሯቸው አብዛኞቹ እስረኞቹን ሳይጠይቁ ተመልሰዋል። ጎብኚዎችን አነጋግሮ ዮሐንስ የሚከተለውን ዘገባ ልኮልናል። ከክፍለ ሀገር ጭምር የመጡ የእስልምና እምነት ተከታዮች ከጠዋቱ 12 ሰዓት ጀምሮ ነበር ወደ ቃሊቲ ማረሚያ ቤት የጎረፉት። በቦታው ተገኝተን እንደተገነዘብነው ቃሊቲ ሲደርሱ ወደ ማረሚያ ቤቱ መገንጠያ አስፋልት መንገድ የጥይት መከላከያ የለበሱ የፌዴራል ፖሊስ አባላት በአንዲት የፓትሮል መኪና ተጭነው አካባቢውን ሲጠብቁ የተመለከትን ሲሆን፣ በየስርቻውም ፖሊሶች ነበሩ። በእንደዚህ አይነት ድባብ ህዝቡ ስነ ስርዓት በተሞላበት በማረሚያ ቤቱ ዙሪያ ባሉ መንደሮች ተሰልፎ ይታይ ነበር። ፀሐዩ ሲበረታም እሽግ ውሃ እየተገዛ እየተከፋፈሉ ሲጠጡና ደረቅ ምግቦችም እየተካፈሉ እየበሉ ነበር ወረፋቸውን ሲጠብቁ የተመለከት ነው። በዕለቱ ከነበሩ የእምነቱ ተከታዮች ለደህንነታቸው ሲባል ወደ የቤታቸው ከተመለሱ በኋላ በስልክ አነጋግረናቸዋል። እኔ አሁን ካልገቡ ሰዎች ነው ያለ ነው። አጋጣሚኛ ያው ልንገባ ተቆጥረን አልፈን ነበረ እና ተቆጥረን አልፈን ቢያንስ አንድ ኪሎ ሜትር ያህል ሲቀረን ነው በቃ ሰዓት ደርሶ አልተመለሱ የተባል ነው። ሌላ የመንግስት አካላቶች ፖሊሶችን በማምጣት ፌዴራሎችን በማምጣት በተደጋጋሚ ሰዎችን ለምን አየሄድ ሁላ ብለው ያሰሯቸው ሰዎች አሉ። የተወሰኑ ሰዎችን ወስደዋል። ለምን አያችሁም ብቻናል። ሌላ ምን ማየት እንትን የለም ያው ህዝቡ እንደተለመደው በተለመደው ስነ ምግባር ያው ታግሰው ዝም ብለዋቸዋል። ያው ዞሮ ዞሮ ግን በሰላም ተጠናቋል ማለት ነው። ሌላው የእምነቱ ተከታይ በበኩላቸው ተከታዩን ብለውናል። ቃሊቲ በሚገርም ሁኔታ መጀመሪያ እኛ ምናምን ሰዎች ነበርም በቅጥቅጥ ሄድ ነው እና ስንሄድ ወንድሞቻችንን እንዘይር ወይም ደግሞ እነሱን እናናግራቸው፣ ሰላም እንበላቸው፣ የእኛ ተወካዮች እኛ የመረጥ ናቸውና የእኛ ምርጦች ናቸው፣ የሙስሊም ተወካዮች እነሱ ናቸው በማለት እነሱን ልናገኛቸው ነበረ ጥረት ያደረግነው። ያው እንደየኸው ያ ሁሉ ህዝብ እነሱን ለማግኘት ጥረት በማድረግ ያገኛቸው አግኝቷቸዋል፣ ያላገኛቸው አላገኛቸውም። ከኛ ሀያ ምናምን ሰዎች በጣም ጥቂት ሰው ነው ሊያገኛቸው የቻለው እና በሚገርም ሁኔታ ነው የኢስላም ማንነትን የዛን ጊዜ ነው ሙስሊም ፖሊሶች እንዴት ሲያስተጓጉሉንና ሲያሰቃዩን፣ አንዴ ወደዛ አስፋልት እንዳንወጣ ሚዲያ ሽፋን እንዳናገኝ ከአስፋልት ሲያባሩንና ወደ ተለያዩ አቅጣጫዎች ወደ ማሳ ምናምን ሲሸኙን ያንንም ታግሰን የፀሐዩንም ጥንካሬ ክብደቱን ችለነው ያን ሁሉ ተቋቁመን ያገኘነው አገኘን ያላገኘን አላገኘንም። እነሱንም ብናገኛቸው በመረብ ልክ እንደ ዶሮ ሽቦ ተወጥሮባቸው ወደ ውስጥ ገብተን ሰላም ሳይሆን ከርቀት ሀይ ሀይ ብቻ ነው እያልናቸው እንድንወጣ የተደረገ ነው። የሁለት ሰከንድ እንኳን የመቆም መብት አልተሰጠንም። እኛ ከአካባቢው እንደተንቀሳቀስን ሁለት ሰዎች መታሰራቸውንና በርካታ መኪኖችም ታርጋቸው ተፈቶ እንደተወሰደባቸውም ለማወቅ ተችሏል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።